ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ ብ ያላችሁበት የዓለም ዳርቻ ይዛልኝ ዛሬ ኔጋ እንግዲህ ምሳ አብረን እንስራ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁ ይንቆዩ። እንግዲህ እንደምታዩት እዚህ ሽንኩርት በረዛዝም ቋርጫለኝ። እዚህ ደግሞ ካብሳ ለሰራ ደቀቅ አርጌ ሽንኩርትና ሎሚና ሆና ሶት ወይም ገረፋ ግርፋ አድረግ ያለው እዚህ ደግሞ ድንች አልጫ አልሰራ ማለት ነው። ይሄ እንግዲህ ሁለት አይነት ምግብ ነው የሚሰራው የሀበሻ ምግብ እና የአረብ ምግብ ይባላል። እና ወንዶች ይህ እንግዲህ ሽንኩርቴን እዚህ እያቆላለው ነው። ነገራችን ላይ እኔ ምግብ ስሰራ ለራሴ የጾም በሆነ ሰዓት አብሬ ነው ምሰራ። ለምን መሰላችሁ? ሽታው እንዳይወጣ፣ ሽሮም ስሰራ አብሬ ነው ብቻውን ምሰራ ከሆነ ምን እየሰራች ነው ሸተተ፣ ምናምን ስለሚሉ፣ አንዴ እኮ ሽንኩርቴን አቁላለሁና ሽሮም መስራት ካለብኝ እሰራለሁ ማለት ነው። ስለዚህ ለእኔ የብቻዬ ስሰራ እንግዲህ እነሱ ምን እየሰራሽ ነው እያሉ ኩሽና ስለሚመላለሱ ያው በሁላችሁ እኔም ቤት ያለ ስራ ሆነ ተረዱኛላችሁ እና ና እንዲ ሁሉንም እሰራለሁ ማለት ነው። እንደምታዩት እንግዲህ እዚህ ሸንኮቴ እያቋላሁ ነው። ለእኔ ለእነሱም እንግዲህ ካብሳ ልሰራ ነኝ። አብራችሁን ቆዩ፣ ትወዱታላችሁ ዛሬ ማለት ነው። አንዳንድ ጊዜ እንደዚህ ያደርገኛል። ለየት አድርጌም ይሆናል አይደል አንዳንዴ ፍትት ያደረገኛል። አንዳንዴ ደግሞ ድብር ይለኛ ምንም ብሰራ ምንም ምንትል እንትን አይለኝም እና አያስደስተኝም። አንዳንዴ ደግሞ ዝም በወንዱ ፈታ በይለኛ፣ ቡና ፈላለው፣ አጫጭ ሳለው ምናምን። እንደምታይ እንግዲህ ድንች አልጫ እና ከብሰ ዶሮን አስገብቻለሁ። እዚህ ደግሞ ያው ለእነሱ የሚሆን ሰላጣ እንግዲህ ቅጠሩና፣ ይሄ ስሙን አላውቀውም፣ ነገራችን ላይ አይገባኝም። ሀብሀብ አይደለም ያኛው ነው ውስጥ ንቆራርጫለሁኝ አስቀድሜ እንዳያጣድፉኝ መሳሴ ደርስ ማለት ነው። እንደምታዩት እዚህ ደግሞ ከስና ጀርጅራ ጣጥብ ያለውኝ ድኝቻ ልጫ የኔ ወጥ ይሄን ይመስላል። እንደምታዩት በጣም ቆንጆ ነው። ሶስት አይነት አራት አይነት ምግብ ነው። ድኝቹ ተሰርቶ አልቆ ሸክላና ድኝች ማለት ነው። ሁለት ደርዘን ሸክላ አለኝ። እንደዚህ በዓል ሲሆን ወይም ደስ ባለ ሰዓት ማዘጋጀው። እዚህ ደግሞ ምንድነው ልትሉ ትችላላችሁ። ሽሮ ነው ዘይት ዘይትና ሽሮ ነው። ሽንኩርት ምናምን የለውም። እኔ ወዳለሁኝ ከነገራችሁ ስለ እንደዚህ አይነት አሰራር ማለት ነው ልክ እንደ ነፍሰ ጡር ነው የሚያደርገኝ። እንግዲህ በደንብ አበስረዋለሁ በዘይቱ ብቻ አሸዋለሁ ማለት ነው። ሽሮውን እንደምታዩ ትንሽ ውሃ ጠብ ጠብ እያደረኩኝ ነው የማበስለው። ኖርማዝም እየክልስ ምናምን አላደርገውም። ያው እንደምታዩት ነው ያው እንደምታዩት እንግዲህ በጣም ቆንጆ ሽሮ ነው። አያምርም? ያው ሙያማ አለ አለ አለ ያው ሙያ አለ። ለሩዝ ብቻ አይደለም ለሽሮ ሙያ አለን። ለድኝቹም ሙያ አለን። እንግዲህ ሼፍ ብሌን ብላችሁ ዩቱብ ላይ ሰርች ብታደርጉ ማንኛውም የምግብ አይነት መስራት የምትፈልጉትን ታገኛላችሁ ማለት ነው። ሙያ በደርዘን ነው። ያው እንግዲህ ራሴን ካልቆልልኩ ማን እንቆልላለሁ? እዚህ ደግሞ እንግዲህ ዶሮዬ እደርሳለች። ይሄን ደግሞ ተሽሮ ተክተካል። ሌላ ራሴ ደግሞ ሰላጣ ቆረጥኩ ማለት ነው። የነሱ ሳይቆራረጥ ነው የሚጠቀሙት። ለእኔ ደግሞ ቲማቲም ቲማቲምና ከስ ቀሬ ለማ ነገራች ላይ ቀሬ ቢኖር አሪፍ ነበር። እዚህ ደግሞ እንግዲህ ለከብሰ ሩዛ ጥቤ ዘብስፌ ያስቀመጥኩት ነበረ ነበር። እዚህ ደግሞ ዶሮዬን አውጥቻለሁ። ፍሩን ላስገባ ሩዜን አስገባው ማለት ነው እንግዲህ ዶሮዬን ደግሞ ፍሮን ውስጥ አስገብቻለሁ። እዚህ ደግሞ እንደምታዩት እንጀራ አቅርቤ ያለሁኝ። ያው እንዳያችሁት እንግዲህ በየአይነቱ ማለት ነው፣ ሰላጣው፣ ሽሮው፣ ክክ አልጫ፣ ድንች አልጫ። ያው የኢትዮጵያን ድባቡን እያመጣውት ነው እንደዛ ነው። የኢትዮጵያን ድባብ እያመጣው ነው። ሰርታችሁ ብሉ። ከነገራችን ላይ እንጀራ እኔ ቤት አልጋገርም ለምን መሰላችሁ? ምጣድ ነበረ በፊት ጋግር ነበር የምጣድ እያለ አሁን ምጣዳቸው ተበላሸና የሆነ ፕላስቲክ ነገር ነው ይሸታን እያያዛል። ከዛ እንጀራ አንዳንድ ጊዜ ብር በምልክበት ሰዓት አስመጣና ምን አደርጋለሁ መሰላችሁ ፍሬዘር አስቀምጠዋለሁ ሁለት ሁለት ወይም አንዳንድ እንጀራ እያደረኩ በፔስታል ወይም በኪስ ፍሬዘር ውስጥ አስቀምጠዋለሁ እና በፈለኩ ሰዓት አውጥቼ ለአንድ ሰዓት ነው ውጭ ላስቀምጠና ከዛ ፍሮን ላይ እንትኑ ማሞቂያው ላይ ስታሞቁት ማለት ነው ከምላችሁ በላይ እጅግ በጣም ቆንጆ ነው የሚሆነው። ትኩስ እንጀራ በሉት። እንደ ትኩስ እንጀራ ነው የሚሆነውና እንደዛ ያረኩ ነው የምጠቀመው። እንጀራ በምታስመጡ ሰዓት ፍሬዘር አስቀምጡ። ከልምዴ ማለት ነው ከልምዴ ያገኘሁት በጣም ቆንጆ ነው። ለጉርሳችሁ እንደ እንዳትጎመጁ። ቃሪያ ቢኖር ደግሞ የበለጠ ቆንጆ ነበረ፣ ግን ቃሪያ የለም። ቃሪያ አያመጡም እዚህ ቤት ማለት ነው። ብዙ ቤት ጋር ያመጣሉ። እዚህ ቤት ግን አያመጡም። ገደሮ እዚህም እንደምታዩትኝ በስሏን ማለት ነው ያለ ሰልስ ነው የተሰራው። ሰውየው ትንሽ በሽተኛ ነው፣ ሰልስ አይፈልግም ያማዋን ልጆቹ ምናምን ሲሆን ለልጆች ለብቻ ወይ መኮረኒ የሆነ ሌላ ነገር ሲሰራ የልጆቹ ወይም ከብስ ለራሳቸው ብቻ ለልጆች ሲሰራ ነው እንግዲህ ሰልሰ ወይም ማጁን ጠማጥም ማስገባው ማለት ነው። ሰውየውና ሴትዮዋ እነሱ የሚበሉ ከሆነ ግን ልጆቹም ሳይፈልጉ እንደዚህ ነው የሚበሉት ሰዎቹ ስለሚያሟቸው እንደምታየት እንግዲህ ሩዜ በእንደዚህ አይነት ሁኔታ ከቸን ከቸችን ብላ ጨረሳለች። ዶሮ ደግሞ ው እንግዲህ ፍሮን ውስጥ አውጥቼዋለሁ። ዶሮ እኔ ስሰራ ወይም እንደዚህ ካብሰ ነገር ስሰራ ሰንጠቅ ሰንጠቅ ሰንጠቅ ቀረገዋሉ ዶሮውን መረቁ እንዲገባ እንዲጥም ማለት ነው። ይሁን እንደምታየት እንግዲህ በጣም ቆንጆ ነው። እናንተም ተወዱታላችሁ ሰርታችሁ ብሎ ለአረቦቻችሁም እንደዚህ ስሰሩ ደግሞ ማለት ነው ቃላል ነገር ስለሆነ የሚከበድ አይደለም። ለአረቦቻችሁም እየሰራችሁ ለእናንተም በጎን ሙስሊሞች እንኳ ያው ሰለምት ዶሮ ምናምን ችግር የለውም። ግን አስፈላጊ ነ ሀበሻ የሀበሻ መግብ ሲያምረና ድኝች ስርት። ሌላ ነገር እንኳ ባናገኝ ድኝች መስራት ስጋ ካለ ደግሞ ኖርማል ነው። ስጋ ካለ ስጋ ስርት በርበር ያስመጥታችሁ። በተለይ ህገወጥ ማለት ጠለቤት ያልሆናችሁ ሰዋቅ መቶ ደሞወዛችሁን ስለሚወርድ ማለት ሰለሚ ወስቲ ሰለሚ ወርዲ ሹኻ ዘከራ ይከር ብዙ ሰራ ማሮም ጣፋ መሰለኝ እና ሰዋቅ መቶ ደሞዝ ሰለሚ ወስቲ ሳዋቅ ሲመጣ እንጀራ ማስመጣት ዱቄት ማስመጣት ምናምን ምክንያቱም እየተጎዳን ያለ ነው። ከነገራች ላይ በተለይ ልጅ የሌለበት ሊለበስ ይተመሰለ በጣም ከባድ ነው። ስለማውቀው ማለት ነው። ኩብዘ የለ የሆነ የፈላ ነገር የለም። ሲረባችሁ ግዴታ እነሱ ምግብ ስሩ ሲሏችሁ ነው የምትበሉትኝ ይሄና የራሳቸው የሆነ ነገር ሲኖር ግን ኮራ ብላቸው፣ አቅርባቸው መራት ትችላላችሁ። እና ዱቄት አስመጡ ለምከራችሁ፣ ይህ አስር ኪሎ ዱቄት አስር ብር አስራ አምስት ብር ናት። ነጩ ዱቄት ማለት ነው። ርካሽ ነው እዚህ ሀገር እግዚአብሔር ይመስገን፣ እንደ ኢትዮጵያ አይደለም። ስለዚህ ዳቦ ስፈልጉ ኮብዝ ስፈልጉ እንጀራ መስራት ትችላላችሁ። በቃ በሌለ ሰዓት ቤት ምግብ በሌለ ሰዓት እሱን በሰርታችሁ መጠቀም ትችላላችሁ። እኔ እንዶሚን አልወድም። እንዶሚን አሁን ሰውየው ያመጣል እኔ አልወድም። በፊት በላ ነበር በፊት። ከዛ በኋላ ግን በሆነ ነገር አስጠላኝና አልወድም። በቃ ኩብዝ ከሌለ የለም፣ ጾም የለም። የሆነ የራሴ ነገር ከሌለኝ ምንም ልበላ አልችልም። ና ጭሩዝ መብላት ደግሞ አልወድም። የሆነ ልቢ ጥውልልና የሚልብኝና እንደኔ የማትወዱ አስቤዛ በራሳችሁ አንዳንዴ አልፎ አልፎ አስመጡ የሚያምራችሁትን ነገር ሰርታችሁ ላለውኝ። የዛሬ ቆይታችን ይህን ይመስላል። ተወደ ተላችሁ ተስፋ አደርጋለሁ። ያው ግን መራቃችሁን ዋጣ ዋጥ እንዳታደረጉ እንጀራው ላይ ሩዙ ላይ እንኳ የተለመደ ነው ሁላችንን ቤት አለ። በሌላ ቪዲዮ እስከምንገናኝ ድረስ ቆዩልኝ። ቸርሰን ብጡልኝ። ሰላማችሁ ብዝት ብዝዝት ይበል። እስከላም ዳርቻ ሰላም ለሀገራችን። ፈጣሪ ሀገራችንን ሰላም ይመልስልን እኛንም ስደት በቃ ብሎ የልቦናችን መሻት ፈጽሞ ለሀገራችን ያብቃን ባይ